ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በሕይወት ዘመኑ ግብ ጠባቂ መሆን ሳይፈልግ በዓለማችን አሉ ከሚባሉ ግብ ጠባቂዎች አንዱ መሆን የቻለውን ብራዚላዊን እንዲሁም ደግሞ የማንቸስተር ሲቲን ግብ ጠባቂ ኤደርሰን ሞሬዝን ላስቃኛችሁ ወደድኩ። አብራችሁን ቆዩ። ኤደርሰንን ክህሎት በሳውሎ ፓውሎም መጀመሪያም ልብ ያሉት ጀርበሪቱ ሎፔዝ ናቸው። ብራዚላዊ በጎልቋሚዎች መካከል እንዲጫወቱት የማጽን የነበረበት ጊዜ ያስታውሳለሁ። ያን ጊዜ ያለኝን ሁሉ ድረስ አስታውሳለሁ። እባክህን ፕሮፌሰር ግብ ጠባቂ አታድርገኝ ብሎኝ ነበር። መጫወት የምፈልገው በትክክለኛ ቦታ በግራ መስመር ተከላካይ ቦታ ላይ ነው ይለኝ ነበር በማለት አጋጣሚውን መለስ ብለው በማስታወስ ጀልቤልቱ ይናገራሉ። የተለመደ ነገር ነበር። ዘጠኝ ዓመቱ ነበር በዛን እድሜ ሁሉ ሁሉም ልጆች የሚፈልጉት ጎል ማስቆጠር ነው። ግብ ጠባቂ መሆን የሚፈልግ የለም። ጀልቤርቶ በዚያን ወቅት እኩዮቹ በተክለሰውነቱ ያሾፉበት እንደነበር ያስታውሳሉ። በጣም ቀጫጫ ነበር ሲሉም ያክላሉ። በቀልድ ቦርጮ ብለው በማሾፍ የጠሩት የጀመሩት ለዚያን ነበር። ኳሳን አክሮ መምታት ላይ በጣም ጥሩ ነበር። የቴክኒክ ችሎታው ግን ደካማ ነበር። ፍጥነቱ እምብዛም ነበር። ታክሲ መጥራት ያስፈልገው ነበር። ግብ ጠባቂ አድርጌ ማጫወት የጀመርኩት ለዚያን ነበር። አልፈልግም ነበር በኋላ ላይ ግን ስኬታ ማውኑ አገኘውት። በወጣት እድሜው ኤደርሰን አቤኔዘር የእግር ኳስ ትምህርት ቤትን ተቀላቀለ። አካዳሚው ከደሃ ቤተሰብ የመጡ ልጆችን እግር ኳስ የሚጫወቱበት እድል ያመቻች ነበር። እርሱ ወደ አካዳሚው ያመጡት ወንድሞቹ እኛ ጋር ስለነበሩ ነበር በማለት ጀልበርቱ አጋጣሚውን ያስታውሳሉ። ቤተሰቦቹ እጅግ ድሆች ነበሩ፣ ነገር ግን ስርዓቱን የጠበቀ ነበር። ወላጆቹ በቅርብ ነበሩ። አብዛኞቹ ቤቶች ጣሪያ ካልነበራቸው መንደር የተገኙ ናቸው። አባቱ የሚነሱት ማለው ነበር፣ ከሌሊቱ 10 ሰዓት ወደ ስራ ያቀናሉ። የፍራፍሬ ሳጥኖችን ያደርሳሉ። አልፎ አልፎ ያግዟቸዋል። አሁን ላይ ያለማችን እጅ ጉዱ ግብ ጠባቂ ነው። እናም አብዛኞቹን ነገር ዘንግቷቸዋል። በአንድ ወቅት ገብቶልን ከነበሩት ነገሮች ያላሳካናቸው ናቸው አሉ። ካናገርኩት ረጅም ጊዜ ይህ ሁኖኛ ይላሉ ጀልቤርቱ። በጊነስ ቡክ ላይ መስፈሩንም ያክላሉ። የኤደርሰን ግራ እግሩ ቤቱን ያስጌጠበት ሰርቲፊኬት ያስገኝቶለታል። በግንቦት 2018 በሶስት ሞከራዎች የኳሷን መትቶ ከ75 ሜትር በላይ የሚያረቅበት እድል ተሰጠው። እርሱም አላሳፈራቸውም። 35 ሳንቲሜትር አሳለፈው። ግራ እግሩ የተለየ ነው፣ ያለምንም ጥርጥር ይለያል በማለት ጀልቤርቶ ማብራሪያ ይሰጣሉ። ግብ ጠባቂ አድርገን አሰለፍነው እንኳን ጎሎችን ያስቆጥራል ይላሉ። ፍርሃት አልባ ተጫዋች ነው። ጀልቤርቶ የደርሰንን ስብ ስብና ድፍረትም አድንቀዋል። ርሰን ከታደላቸው ምርጥ ነገሮች አንዱ ምንም ነገር የማይፈራም ግብ ጠባቂ ነው ይላሉ፣ በማለት ጀርቤልቱ ያክላሉ። ደፋር ነው። ከዕድሜ ከሚበልጡት ተጫዋቾች ጋር ለመጫወት ከቶ አይፈራም። ወደኋላ የሚለው ነገር የለም። ወደ አውሮፓ ስላደረገው ሽግግርም እንዲህ ይላሉ። ኤደርሰን በቤኔፊካ ቤኔፊካን የተቀላቀለው በ2009 ነበር። በሳውሎ ፓውሎ የሚሰራ አንድ መልማይ በጀርጌት ሜንዴዝ ምትክ ጀልቤርቱን አናገረ። መልማዮቹ ኤዮን ይባል ነበር ይላሉ ጀልቤርቱ። ከኤደርሰን ወላጅ ጋር ተነጋግረን ነበር። ክሩዚዮ ሊያስፈርመው ፈለገ። እርሱ ግን ያመጣው ለቤኔፊካ ፕሮፖዛል ይዞ ነበር። የፖርቹጋሉ ክለብ ግን መጀመሪያ ፈተና ሊያቀርብለት ፈልጓል። ልጁ የማይረባ ነገር አይ ራም አይደል ብለው ጠየቀኝ። ኤደርሰን እና ረዳቴ እዚያን ሆነን አገኘኑ የተወሰኑ ኳሶችን ወረወርንለት። ከዚያም በላይ ምንም አላስፈለገውም። በወቅቱ ገና 16 ዓመት እንኳ አልሞላውም ነበር። አሁን ላይ የዓለማችን እጅግ ውዱ ግብ ጠባቂም መሆን ችሏል። ኤደርሰን ሰውነቱን የሚሸፍነው ከስልሳ በላይ ንቅሳቶች አሉ። ካንገቱ እስከ ቁርጭምጭሚቱ ድረስ ይደርሳል። በዋናነት የቤተሰቡና የቤተሰቡ ትውስታና የሃይማኖታዊ መልእክት የያዙ እንደሆኑም ይነገራል።